ሳበር ዜና አሁን ጥቅምታ 262018 ዓ.ም ከምሽቱ ከመሽቱ 12 40 ህዋት በከባድ መሳሪያ የታገዘ ድብደባ በሐራ መሬት በሚገኘው የትግራይ የሰላም ኃይል ላይ ያካሄደ እንደሚገኝ ተገለጠ። በሃራ መሬት የሚገኘው የትግራይ የሰላም ኃይል የመከላከል ምላሽ እየሰጠ እንደሚገኝም የሰላም ኃይሉ አስታውቋል። እንደሚታወቀው በቀን መረጃችን ላይ ህወሓት የደበቃቸው እንደ መድፍ፣ ታንክ፣ ዙ 23 እና ሮኬት 107 ያሉ ከባባድ የጦር መሳሪያዎች ወደ አፋር ክልል እያስጠጋ ማደሩን ዘግበን ነበር። ይህንን በዘገብንበት ወቅት ህወሓት በሐራ መሬቱ የሰላም ኃይል በእነዚህ ከባባድ የጦር መሳሪያዎች የታገዘ ድብደባ በማካሄዱ የሰላም ም እየሰጠ ባለው ምላሽ በአሁኑ ሰዓት ጦርነት እየተካሄደ እንደሚገኝ ከስፍራው እየወጡ ያሉ መረጃዎች ያሳያሉ። የህወሓት ዘራፊ ታጣቂዎች በየመን፣ ትላንትናም ሆነ ዛሬ ወደ የመን ስልክ ደውዬ ብዙ መረጃ እና ቪዲዮ ለመሰብሰብ ሞክሬያለሁ። የመናውያን ምንም ስህተት የለባቸውም፣ እንዲያውም ታጋሾች ናቸው። ስንት ዓመት እኮ ችለውናል ስንት ዓመት እኮ ወደዚያ ለሚሄደው ስደተኛ ውሃና ምግብ ሲያቀርቡ ኖረዋል አሁን ግን ታይቶ የማይታወቅ ቁጣ ተፈጥሯል በማን በእናንተ ጥጋብ ነው በየመን ያሉት ሀበሻዎች ታጥቀውት የሚንቀሳቀሱት አይነት ትጥቅ እኛ ቲዲኤፍ እንኳን የለንም ምርጥ ዘመናዊ ስናይፐር ከነዳፊው ስኮፕ ጋር ታጥቆ በየመንና ሳውዲ ድንበር ላይ የሚኖር በሺዎች የሚቆጠር አበሻ አለ። ይህን የታጠቀው ማንን ለማጥቃት ነው ብትል ይሻለናል። ብለው ከየመን ወደ ሳውዲ ለመሻገር የሚጓዙ ምስኪን የድሃ ልጆችን በጠመንጃ አግተው ልክ ሊቢያ ላይ እንደነበረው ሐዊል ገንዘብ ላክ እያሉ ገንዘብ ለመቀበል ነው እኮ። ከገዛ ወንድሞቻቸው ላይ ነው። እስቲ ያስቡት። ምናልባት ትጥቁን ንብረቱን ለመዝረፍና ራሳቸውን ለመከላከል የሚጠቀሙበት አሉ በመሰረቱ ግን ጭራሽ ያየሎ ማርያ ግንባር የሚባሉ ታጣቂዎች እንደሆኑ ነግረውኛል። ሰልፍ ይዘው ወደ ሰማይ ሲተኩሱ የሚያሳይ ቪዲዮ ሳይ በጣም ነው የገረመኝ። በየመን ድንበር ላይ የታጠቁ ግንባሮች አሉ ማለት ነው። በዚያም ሆነ በዚህ አሁን በአንድ የመናዊ ላይ በፈጸማችሁት የማስፈራራት ድርጊት ሰበብ ነገሩ ተስፋፍቶ ለሁሉም ሀበሻ ምድሪቱ ጠባበታለች። የሚገርመው ደግሞ በገዛ እጃችሁ ቪዲዮ ቀርጻችሁ ወደ ሚዲያ መልቀቃችሁ ነው። የመናውያን እያስፈራራህ ቪዲዮ ቀርጸው ወደ ሚዲያ መልቀቅ ምን አይነት አስተሳሰብ እንደሆነ እንጃ። አሁን የመናውያን ሆ ብለው ተነስተዋል እያሉ ህዝባቸውን እየቀሰቀሱም ይገኛሉ። በተግባርም እያደረጉት ይገኛሉ። እኔ እነዚያ ህሊና የሌላቸው ያላቸው የሽፍታ ታጣቂዎችን በመድፍ ደምስሰው ቢያጠፋቸው እንኳን አላዝንም። ነገር ግን ይሻለኛል ብሎ ለተሰደደው በሺዎች ለሚቆጠር ምስኪን የድሃ ልጅ ከልቤ በጣም አዝኛለሁ። ወደ ሳውዲ መግባትም ሆነ ወደኋላ ኋላ መመለስ አቅቶት በቃ በግምት እግሩ ወደ መራው እየተጓዘም ይገኛል። አዝኛለሁ። የዚህ ወጣት እጣ ፈንታ በሀገርም በውጭ መከራ ብቻ ሆነ። እግዚአብሔር መውጫ መንገድ ይፍጠርላችሁ። ዋናው መልእክቴ ግን አሁን ከትግራይ ወደ ሳውዲ ለስደት ለመሄድ የተነሳሳችሁ ሰዎች ካላችሁ በቃ ጭንቅላታችሁ አይሰራም ማለት ነው። ሰው እያለቀ እያያችሁ አሁን ወደ የመን የምትጓዙ ሁሉ በፈጠራችሁ ይቅርባችሁ። እናንተ ደላሎችም አስቡ፣ በፈጠራችሁ በወጣት ህይወት